ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም ሚዜሰ ኮነ ፍሰሃ ወሰላም። በመላው ዓለም የምትገኙ የእግዚአብሔር ልጆች እንኳን ለዚች ለተቀደሰች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ፣ አደረሰን። የእመ ብርሃን የቅድስት ድንግል ማርያም በረከትና ረዴትም አይለየን ቀሪውን ዘመን ደግሞ የተባረከ ያደርግልን እናምናለን። ትንሣኤን በሥልጣን መነሳትን አርአያ ነውና ለውላችን አራ ያነውና ለውላች ተገፍቶ ተሰቅሎ የሞተ ዋንሳም ተገንዞ በጨርቅ ተቀብሮ

አርአያ ነውና ለሁላችን ከእንግዲህ አልፈና ሞትና ኩነኔ፣ አምላክ ሞተልኝ ተሰቅሎ ስለ እኔ

ራልወክልን ወደኛ የትንሣኤው በዓል በጣም እጅግ ትልቅ የሆነ ቅዱስ በዓላችን ነው። አሁንም እንኳን በድጋሚ አደረሳችሁ። እንግዲህ ካለፈው ሳምንት ከሆሳይና ጀምሮ ልዩ በሆነ መንገድ በእውነት ቤተክርስቲያናችን በሚገባ አገልግሎቱን እንደ ሥርዓቱ ስትፈጽም ሰንብታለች። ሆሳይና ራሱን አሳልፎ ለመስጠት በአህያ ውርንጭላ ተጭኖ የገባበትን ቀንም የዛሬ ሳምንት አክብረናል። ሰኞውን መርገመ በለስ ወይም አንጽሖተ ቤተ መቅደስ በሚል እንዲሁም ደግሞ ማክሰኞ የትምህርት ጥያቄ ቀን በሚል ረቡዕ ምክረ አይሁድ አይሁድ የሞቱን ፍርድ የፈረዱበትን ቀን በማስታወስ ሐሙስ፣ ጸሎተ ሐሙስ በሚል ሰባት ስያሜዎችን በመስጠት ያው በትምህርቱ አስተላልፈነዋል። አርብም ስቅለት ወይም ደግሞ ስግደት በሚል እንዲሁ ትምህርቱን አጥር አጥር አድርገን አስተላልፈነዋል። በዓሉ ምን እንደሚመስልም ለማየት ሞክረናል። ቅዳሜ ትናንትና ማለት ነው። ቀዳም ስዑር ይለዋል የተሻረች ቅዳሜ ማለት ባጭሩ አምሳ ሁለት ሳምንት ሙሉ ቅዳሜና እሁድ ጠዋት ጠዋት ቁርስ ይበላል። ስጋ በሚጾምበት ስጋ እንጾማለን። ከቁርስና እንደዚህ ጥሉላት ካልሆኑ ምግቦች የምንመገባቸው ቁርስ የመሳሰሉትን ግን ከሰኞ እስከ አርብ ቁርስን ጭምር ስንጾም፣ ቅዳሜና እሁድ ግን ቁርስ እንቆርሳለን እንበላለን ማለት ነው። ነገር ግን የትናንቱ ጌታችን በከርሰ መቃብር የጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ውስጥ ስለነበረ የምናስታውሰው ያንን ምክንያት በማድረግ ቁርስ አንቆርስም። ለትንሣኤውም ስጋና ደሙን ለመቀበል ራሳችንን በጾም አድርገን እንጠብቃለን። ያ ምንድነው እኩለ ሌሊት ላይ ቅዳሴው ስለሚገባ ማለት ነው። ገብረ ሰላም ወይም በመስቀሉ ሰላም ያደረገበትን ዕለት መታሰቢያ እናስባለን። ቄጤማ ይዘው መስቀል ይዘው በየቤቱ እየሄዱ ለህዝቡ ቄጤማ ያድላሉ። ሰላም ሆነላችሁ ማለት ነው። ያ የነበረው ሰላም በክርስቶስ መሞት እንደተገኘ ለማብሰር በየመንደሩ እየዞሩ አባቶች ካህናት፣ ወንድሞች ዲያቆናት አልባሳት ለብሰው ህዝቡን እንኳን አደረሳችሁ በማለት ቄጤማውን እያደሉ ይባርካሉ። ገብረ ሰላም በመስቀሉ እያሉም ይዘምራሉ። በመስቀሉ ሰላምን አደረገ እያሉ። እንግዲህ እንዲህ እንዲህ ስንል መጣንና ዛሬ ደግሞ ሌሊቱን ከትናንት ምሽት ጀምሮ በእውነቱ ደስ በሚል የትንሣኤን በዓል አክብረናል። እግዚአብሔር አሁንም በድጋሚ እንኳን ለዚህ ለተቀደሰች ዕለት እለተ ትንሣኤ አደረሰን አደረሳችሁ። ይህ በዓል በአብዛኛው የሚያስታውሰን የብሉይ ኪዳንን ነው። አሁንም በብሉይ ኪዳን እስራኤላውያን ከግብፅ ሲወጡ በዘጻት አስራ ሁለት ላይ እንደምናየው በጋርደው ደም በጎበኑና በመቃኑ ላይ ቀብተው የእግዚአብሔር መልአክ ሌሊት መጥቶ ደም የተቀባውን እያለፈ ያልተቀባውን ግን የመጀመሪያው የበኩል ልጆቻቸው በግብፃውያን እንዲሞቱ ሆነ። ያ የተቀባው ግን በምህረት እንዲያልፍ ሆነ። ያ በግ በመታረዱ ምክንያት ማለት ነው። ሐሙስ ማታ ሐሙስ ማታ ሌሊቱን በቅዱስ ሚካኤል መሪነት በሙሴ ታዛዥነት በእግዚአብሔር መልካም ፈቃድ አራት መቶ ሰላሳ ዘመን ሲሰቃዩበት ከነበረው ከምድረ ግብፅ ወጡ። ውሻ እንኳን መላሱን አላንቀሳቀሰባቸውም ጎበዞችም አላዩዋቸውም። እንግዲህ የእስራኤላውያን ከግብፅ ወደ ዋና ከተማቸው ወደ እስራኤላውያን ከ430 ዘመን በኋላ መግባትን አስመልክቶ ነው ትንሣኤው። እኛም ከዘላለም ሞት ወደ ዘላለም ሕይወት የመግባታችን ምሳሌ ነው። ክብር ምስጋና ለአምላካችን ይሁን። አሁንም በድጋሚ እንኳን ለብርሃነ ትንሣኤው፣ በሰላም በፍቅር በጤና በህይወት አደረሳችሁ አደረሰን። አምላካችን ቀሪውን ዘመን እንዲባርክልን ቅዱስ ፈቃድ ይሁንልን። በጸጋ በቸርነት በረድኤት ይጠብቀን። አምላክ ስሙ የተመሰገነ ይሁን። አሜን።